በትምህርት ቤቶች ሰላማዊ የመማር ማስተማር ሂደት እንዲኖር ሁሉም ርብርብ እንዲያደርግ የደብረ ማርቆስ ከተማ አስተዳደር ጠየቀ። የከተማ አስተዳደሩ ትምህርት መምሪያ የስድስት ወር እቅድ አፈጻጽም ግምገማ አካሂደዋል። ዝርዝሩን ስራው ድንቅ ደሳለው አዘጋጅተዋለች። የደብረ ማርቆስ ከተማ አስተዳደር ትምህርት መምሪያ የ2017 በጀት ዓመት የስድስት ወር እቅድ አፈጻጸም ግምገማ ከትምህርት ባለድርሻ አካላት ጋር አካሂዷል። በመድረኩ የተገኙት የደብረ ማርቆስ ከተማ አስተዳደር ምክትል ከንቲባ አቶ ስለሺ ተመስገን የጸጥታ ችግሩ ከትምህርት ስርዓቱ ላይ ተጽዕኖ አሳድሮ እንደነበር ገልጸው፣ ትምህርት ቤቶች ሀገር ተረካቢ ትውልድ የሚታነጽባቸው በመሆኑ ሰላማዊ የመማር ማስተማር ሂደት እንዲከወን ሁሉም የድርሻውን ርብርብ ማድረግ እንዳለበት አሳስበዋል። ትምህርት ከፖለቲካ ጣልቃ ገብነት ነጻና የሀገር ተተኪ ትውልዶች ማፍሪያ ተቋም መሆኑን ሁሉም አካል ከግምት ውስጥ በማስገባት የድብቅ የፖለቲካ አጀንዳቸውን ከትምህርት ተቋማት ላይ እንዲያነሱ ትግል ማድረግ ያስፈልጋል ማለት ነው። መደበኛ የመማር ማስተማር ስራ ያልጀመሩ ትምህርት ቤቶች እንዲጀምሩ ወላጆች የድርሻቸውን መወጣት ያስፈልጋል ያሉት ምክትል ከንቲባው በእውቀትና በክህሎት የበቃ ትውልድ ለማፍራት የትምህርት ባለድርሻ አካላት ኃላፊነታቸውን እንዲወጡም አስገንዝበዋል። እስካሁን የመጣንባቸውን መልካም ተሞክሮች አጠናክረን በመቀጠል በቀጣይ የሚስተዋሉ መሰረታዊ ክፍተቶች በተለይ ትምህርት ያልጀመሩ ተቋማት ትምህርት እንዲጀምሩ ከሚመለከታቸው ባለድርሻ አካላት በተለይ የተማሪ ወላጆችና የአካባቢው ማህበረሰብ አስፈላጊውን ድጋፍና ትብብር በማድረግ ከትምህርት ገበታ ውጭ የሆኑ ህጻናት ወደ ትምህርት ገበታቸው እንዲመለሱና ሰላማዊ መማር ማስተማር በትምህርት ተቋማት ላይ እንዲሰፍን የበኩላችንን አስተዋጽኦ ማድረግ አለብን ማለት ነው። የደብረ ማርቆስ ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ ያአምራል ታደሰ በበኩላቸው በትምህርት ዘመኑ በከተማ አስተዳደሩ ከሚገኙ ትምህርት ቤቶች ውስጥ አርባ ሶስት ትምህርት ቤቶች መደበኛ የመማር ማስተማር ስራቸውን እያከናወኑ ሲሆን አስራ ሰባት ትምህርት ቤቶች ደግሞ ባለው የጸጥታ ችግር ምክንያት ትምህርት ያልጀመሩ መሆናቸውን ገልጸዋል። 43 ትምህርት ቤቶች መማር ማስተማር እያከናወንባቸው ያሉ ናቸው ከቅድመ አንደኛ እስከ 12ኛ ክፍል ድረስ ቀሪ 17 ትምህርት ቤቶች ይቀሩናል። መማር ማስተማር እያስጌድንባቸው ያልኖሩ ትምህርት ቤቶች በእነዚህ ትምህርት ቤቶች ከዘጠኝሺ ሰባት መቶ በላይ ተማሪዎች ናቸው ከትምህርት ገበታ ውጭ የሆኑት። ይህን አጋጣሚ በመጠቀም አስቻይ ሁኔታ ባለባቸው ትምህርት ቤቶች ላይ የተሻለ እንቅስቃሴ በማድረግ ሁሉም ባለድርሻ አካል ባለቤት ሆኖ እንዲያግዘንና ርብርብ አድርገን የነዚህን የዘጠኝሺ ሰባት መቶ ተማሪዎችን የነገ ተስፋ እናድል እንዳናመክን ሁላችንም የድርሻችን እንወጣ። ባለፉት ስድስት ወራት የተሻለ የትምህርት አፈጻጸም የተመዘገበ መሆኑን የገለጹት መምሪያ ኃላፊው የትምህርት ባለድርሻ አካላት በባለቤትነት በመስራት የነበሩ ድክመቶችን በማሻሻል የተሻለ ውጤት ለማምጣት ጥረት ማድረግ ይጠበቅባቸዋል ብለዋል። የተማሪው ምዝገባ አፈጻጸማችንን ስናይ ከ28ሺ በላይ ተማሪዎች በመመዝገብ የቅድክ ክንውን አፈጻጸማችን ወደ ሰባ ነጥብ አምስት ፐርሰንት ላይ ደርሷል። በዚህ አፈጻጸም በተለይም ደግሞ ከዘጠኝ እስከ አስራ ሁለተኛ ክፍል ያሉ ተማሪዎች 90% እና ከዚያ በላይ ነው የምዝገባ አፈጻጸማችን ያለው። በስድስት ወራት አፈጻጸማችን ምን ምን ተግባራትን ፈጸምን? ምን ጥንካሬዎች አሉ? ምን ድክመቶች አሉ? ማን የተሻለ ትምህርት ቤት አለ? ማን የተሻለ ጉድኝት አለ? ማን ዝቅተኛ አፈጻጸም ያለው ትምህርት ቤት ጉድኝት አለ የሚለውን አይተናል፣ ፈትሸናል። ሁለተኛው መጪው ከጥር 19 እስከ 23 ድረስ ማጠቃለያ ፈተና የሚሰጥበት ሳምንታት ናቸው። በዚህ ማጠቃለያ ፕሮግራም ላይ ሁሉም ተማሪዎች ፈተና ላይ እንዲቀመጡ ለማድረግ እያንዳንዱ ባለድርሻ አካል ባለቤት ሆኖ በብልህ መስራት እንዳለበት አጠቃላይ ግምገማን ያደረግ ነው። የውይይቱ ተሳታፊዎችም የነበሩ ጠንካራ ተግባራትን ማስቀጠልና በውስንነት የተነሱ ሀሳቦችን ለማሻሻል ዝግጁ መሆናቸውን ተናግረዋል። ከመማር ማስተማር ባለፈ የተማሪዎችን ውጤት የተሻለ ለማድረግም የተለያዩ ተግባራት እየተሰሩ ስለመሆናቸው ገልጸዋል። በአዲስ አስተሳሰብ ወደዚህ ስራ እንዴት መምጣት እንዳለብን የጋራ ግንዛቤ ያዝንበት ነው የነበሩብንን ችግሮች በስፋት ያየንበትና ለወደፊትም እነዚህ ችግሮች እንዴት ቀርፈን በአዲስ ተነሳሽነት መማሪያ መጽሀፍት በብዛት መጥተዋል። ለተማሪዎች አዳርሰናል። ስለዚህ ተማሪዎችም ደስ ብሏቸው ትምህርታቸውን እየተከታተሉ ያሉበት ሁኔታ ነው ያለው። ከግብት አንጻር በአብዛኛው የተስተካከለበትና ሁሉም መንገድ በጥሩ ሁኔታ ትምህርት እየተሰጠ ያለበት ሁኔታ ነው ያለ። ብዙ ድጋፎችን ያደርግልናል። ትምህርት መምሪያው ቦታ ድረስ በመምጣት የሚደግፈናል። የግል ተቋማት አሁን የምናደርገው ምንድን ነው? አንደኛ የተሻለ ስራ መስራት ይጠበቅብናል። ተማሪዎችንም የማብቃት ነገር አለ። አቅማችን እያጎለበት እንገኛለን፣ እየሰራንም እንገኛለን። በበጀት አመቱ በከተማ አስተዳደሩ ከቅድመ መደበኛ ጀምሮ ከ28 ሺህ በላይ ተማሪዎች ተመዝግበው ትምህርታቸውን እየተከታተሉ መሆኑን ከመምሪያው የተገኘው መረጃ ይጠቁማል።